የወለጋን ፋኖ ምንም አይነት ምድራዊ ኃይል ማቆም አልቻለም። የኦነግ ሽኔ፣ የኦሮሚያ ልዩ ኃይል፣ የአብይ አህመድ ዙፋን አስጠባቂ የመከላከያ ሰራዊት አባላት በጥምረት በወለጋ ምድር ፋኖዎችን እናጸዳለን በማለት በግፍ ቢገቡም ነገር ግንም። ከወለጋ ምድር እየተሰማ ያለው መረጃ ከእውነት የራቀ ነው ሲሉ ምንጮች ተናግረዋል። በወለጋ የአብይ አህመድ የኦነግ ሽኔ፣ የኦሮሚያ ልዩ ኃይልና የአባገዳ ልዩ ኮማንዶዎች በወለጋ ፋኖ ድባቅ ተመትቷል ነው የተባለው። አጀብ የተባሉ ጀብዶችም ተፈጽመዋል። ዲሽቃ ብሬንም በግፍ ተማርኳል ነው የተባለው። በቆይታችንም ተጨማሪ መረጃውንም ታደምጣላቸው። የምስራቅ አማራ ኮር አንድ የባለሸርጦ ክፍለ ጦር በሰሜኑ ወሎ ዞን ሀብሮ ወረዳ ላይ በፈጸመው የደፈጣ ጥቃት ጠላትን ኃይል ድባቅ መቶታል ሲሉ ምንጮች ተሰምተዋል። ሞፃ ከተማ ላይም ኦፕሬሽን ተፈጽሟል። የድሮን ጥቃት በደምበጫ ዙሪያ ተፈጽሟል። በሻለቃ ዝናቡ ለንገረው ላይ ያነጣጠረ ጥቃት መፈጸሙ መረጃዎችም ደርሰውኛል። ሰላምና ጤና ይስጥልኝ። የተከበራቸውና የተወደዳቸው የአቤል 24 ኒውስ የዩትዩብ ቻናል አድማጭ ተመልካቾቻችን በዕለት አርብ ቀን ህዳር 12 2018 ዓ ም በምሽት በመረጃ ሰዓቴ መደመጥ አለባቸው ብያስብኳቸውን ሰበር፣ አሁናዊ፣ አስቸኳይ ትኩረት የሚሹ በርከት ያሉ የውሎ የአውዶ ውጊያ መረጃዎችን አጠናክሬ በሰዓቴ ወደ እናንተ መጥቻለሁ። ክቡራን አብሯችን እንድትቆይ ደግሞ ጋበስኩኝም። የወለጋ ምድር ለጥላት እሳት ሁኗል ተባለም። ለመጨረሻ ጊዜ የአማራ ፋኖ በወለጋን አጠፋለሁ ብሎ ከየአቅጣጫው ተሰባስቦ ተማምሎ የገባውን የኦሮሚያ ጥምር ጦርም በድሮና በሄሊኮፕተር ቢታገዝም ነገር ግን የፋኖችን ክንድ መቋቋም ተስኖታል። በአሁኑ ሰዓትም በተለያዩ ቀበሌዎች ላይ በመልሶ ማጥቃት ሙሉ ለሙሉ በሚባል ደረጃ የተቆጣጠረውን የአማራ ፋኖ በአይነቱ ለየታለ ድል አስመዝግባው ለጦርነቱ ከተጀመረ የሁለት ሰዓት መንገድ እያራወጠ እየነደው ይገኛል። ጫካው በሙሉም እንደ መረጃ ምንጮቻችን ገለጻ ከሆነ በጥላትም ተደብለቅልቋል ሲሉ የመረጃ ምንጮቻችን ያካፉል። መረጃም አመላክቷል። እንደ መረጃ ምንጮቻችን ገለጻ ከሆነ የአብይ አህመድ የመከላከያ ሰራዊት የኦሮሚያ ልዩ ኃይልና የኦሮሚያ ሚኒሻ እንዲሁም ደግሞ የአባ ገዳ ልዩ ኮማንዶዎች ከኦነግ ሽኔ ጋር ጥምረት በመፍጠርም በወለጋ የሚገኘውን የአማራ ፋናው በወለጋን አጠፋለም ማለት በሁሉም አቅጣጫዎች ተሰባስበው ባለበሌል ኃይሉ በሄሊኮፕተርና በድሮን የታገዘ ውጊያ ቢከፍትም፣ ነገር ግን በመልሶ ማጥቃት የተካኑት የወለጋ አማራ ፋናዎችም በልዩ የውጊያ ጥበብ ጠላትን ድባቅ ተውታል ነው እየተባለው። ድሽቃ ብሬን ከነተተኳሹ በግፍ እየተማረከ እንደሚገኝ የመረጃ ምንጮች ያካፍሉ መረጃም ያሳያልም። በዚህ ቀጠና ለየት የሚያደርገው የኦሮሚያ ጥምር ጦርም በአንድ ማለትም በአማራ ፋኖ በወለጋ ብቻ በየአቅጣጫው እየተመታ እንደሚገኝ መረጃዎችም ተሰምተዋል። የድሮን ጥቃት በደምበጫ መፈጸሙ ተነግረም ሻለቃ ዝናቡ ልንገረው ይህንን ውጊያ ከፊት ሆኖ እየመራው እንደሚገኝ የመረጃ ምንጮቻችን ያካፍሉ መረጃም የሚያሳይ ሲሆንም እንደ መረጃ ምንጮቻችን ገለጻ ከሆነ በተለየ ሁኔታ ሻለቃ ዝናቡ ልንገረው ያለበት አካባቢ የድሮን ጥቃት መፈጸሙ ተነግሯል። እንደ መረጃ ምንጮቻችን ገለጻ ከሆነ በተን ደግሞ በዚህ የድሮን ጥቃት ላይ ከ12 ጊዜ በላይ የተጣለ ሲሆን በደምበጫ ቀጠና የድሮን አሳ እየተደረገ ሲሆን፣ ደምበጫ ወረዳ በሁለት ቀበሌዎች ላይ የድሮን ጥቃትም ተፈጽሟል። የተባለው ደምበጫና አካባቢው የድሮን አሳ እንዳለም ጭምር የመረጃ ምንጮቻችን ያካፍሉ መረጃም አመላክቷል። በአይነቱ ለየት ያለም ጥቃትም ተሰንዝሯል። እየተሰባ ነው በማስከተልም ሚላኙ መረጃ በማስደመጥ የመቀጠል ይሆናል። መብረቁም እውነት መብረቅ ሆኗል። ሞጣ ከተማ ክልሶ ላይ ጠላት ተቀጥቅጧል። አይ በገረዎቹ በተግባር አስመስክረዋል። ስምና ምግባር ማለት ይሄ ነው። በትላንትናው እለት ድብ ደግሞ በዛሬው እለት ጠላት ነው ሲያስተላልፍ የዋለ ቢሆንም ሽንፈቱን ማረጋገጥ የአቃተው ጅላ ጦር ጀግኖችን ቀይ መዳፍም ቀምሷል። ሞታ 201 ኩር በ54ተኛ ክፍለ ጦር ውስጥ የሚገኙት ወረዳዎች መካከል ከሞጣ ፖሊሶ ዙሪያ ተንቀሳቅሶ ለመክበብ ቢሞክርም ነገሩ ተገለብጦበት በቆንጆቹ ከበብ ውስጥ ገብቶም ድባቅ ተመቷልም። መብረቆቹ ጠላትን መውጫ መግቢያ አሳጥተውታል። የብራን ዱላ ጦር በየቦታው ሲያዘረከረከው የዋለ ሲሆን ከአሥራ አንድ በላይ ጥላት የተመታ ሲሆን በርካቶችም ጭምር ቁስለኛ ሆነው በአምፑላስ ስም ተወስደዋል የፋኖችን ብትር መቋቋም ሲያቅተው አስክሬና ቁስለኞን ለማንሳት ከበባ ለመውጣት ከመውጣት ተጨማሪ ኃይል እንዲሁም ደግሞ ዙ23 በማስመጣት ለማምለጥ ቢሞክርም የተማረከው ተማርኮ የተላጦረም ሙሉ ለሙሉ በሚባል ደረጃ በትንትኖ ወጧል ነው ያሉት። በዚህ ቀጠና እንደ መረጃ ምንጮች ገለጻም በማስከተም የላኙ መረጃ ላስደምጣችሁ። የምስራቅ አማራ ኮር አንድ የባለ ሽርጦ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ በገድና ከተማ ጎርባባ ቀበሌ ሲንቀሳቀስ በነበረው የስርዓቱ ወታደር ላይ በተያዘ ጠና ልዩ የደፈጣ ጥቃት የጠላት ኃይል ድባቅ ተመቷ ተባለ። በብሬትና ትቤት ተሞልቶ የመጣውን የአብይ አህመድ ጭፍራ ሰራዊት በሀብሮ ወረዳ ገሪና ከተማ የሚኒሻ ካምፕ ላይ በተወሰደበት የደፈጣ ጥቃት በሰዓታትና በደቂቃ ልዩነት ከፍተኛ የተባለ የተኩስ ልውውጥም ተደርጓል። በዚህም ደግሞ በርካታ የሚኒሻ እና በርካታ የአድማ በተናሎች በመደምሰስና ቁጥሩ በውል ያልታወቀ ባንዳ ሚኒሻዎችም ማቁሰልና መበተኑ ተነግሯል። በሌላ የአውደ ውጊያ መረጃ ገሪና ላይ በተሰነዘረበት የደፈታ ጥቃት የጠላት ኃይል ከገሪና ወደ ጉርባባ ሲንቀሳቀስ የጠላት ኃይል ሰባት በማድረግ ጠላትን ስራውት ወደ ሞት ምድብ ስቦ ማስገባት ገሚሱን ድባቅ መቶ ገሚሱንም ደግሞ አቁስሎም እንዲበተን አድርጎታል። በዛሬው ዕለት ማለትም በዕለተ አርብ ቀን ዳር 12 2018 ዓ ም ከረፋዱ አራት ሰዓት ተኩል እስከቀኑ 10 ሰዓት ከ40 ድረስ በቆየው አውደውግ የጥላትን ቅጥረኛ ስሮት ወደ መሬት በግስላዎቹ ነፍጥም ሲቆላ ሲገረፍ ውሏል። ከፊቱ የነጠፈውን ጉዳድ የተመለከተ ጥላት ለተወሰነ ሰዓታት ባለበት ቁሞ ሙድስ ናፍቀኛ ወሮሮን ቢያሰማም ነገር ግን ግስለፋን ወደፊት በማጥቃት ከመድስ ናፍቀው እንደ መረጃ ምንጮቻችን ገለጻ ኩነ ወደማይቀረው ሲኦል ተሸኝቷል። አንድ ጥይት ለአንድ ጥላት በሚል የአማራ ብሔር ለአንድ ጥላት በአንድ ጥይት ግንባር ግንባሩንም ሲባል ነው የዋለው በርካታ የጠላት ጦር በዚህ ቀጥናም ተደምሷል። እንደ መረጃ ምንጮቻችን ገለጻ ከሆነ በርካታ ቁስለኛ ያስተናግደው የአብይ አህመድ ሰራዊት የሞራሩ ድቀት፣ የቁስ ኪሳራ በማስተናገድና የደረሰበት የደረሰበትን ብትር መቋቋም ሲያቅተው ሁለት ንጹዋንን ጭምር በዘፈቀደ በተኮሰው ጥይትን በመግደል የዘቶር ገብሩና እቅዱን የመጣውን የጥፋት ተልእኮ ሳያሳካ ወደመጣበት ወደ ገናና መርሳ ከተማ መመለስ ተችሏል። አገዛዙ ክፉኛ የቆሰለ ሰራዊትም በአምፑላሶች ወደ ገደና ጤና ጣቢያና መርሳ ሆስፒታልም ሲያጓጉዝ እንደዋለ ተናግሯል። መዳረሻው ድልና ነጻነት የሆነውን የአማራ ዝብ የሉና ተጋሎ ተጠናክሮ ይቀጥላል ያለው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጥና ሚኒሊክ እዝ በተለም ደግሞ የምስራቅ አማራ ኮር አንድ ባለሽርጥ ክፍለቶ ቃል አቀባይ ፋኖ ደምላይ በኮረን እንደገለጸልን ከሆነ ውጊያውንም እና ግባችን እስኪያጠናቅ ድረስ አጠናክረን እንቀጥላለን ብለዋል። ውድና የተከበራችው የአቤላ አራት ኒውስ የዩቲዩብ ቻናል አድማጭ ተመልካቾቻችን በምሽት በመረጃ ሰዓት መደመጥ አለባቸው እያስብኳቸው ሰበራሁ ነው። የአስቸኳይ ትኩረት የሚሹ በርከት ያሉ የአውደ ውጊያ መረጃዎችን ጨምሬ እንደዚህ በዝርዝርና በስፋት አስደመጥኳቸው። ሀሳቡን አሴታችሁ ፍጹም እንዳይለየኝ ኮሜንት ጋር እንጽፉልኝ በአክብሮትና በትትና እየጠየኩኝ፣ ለሁላችሁ ደግሞ መልካም ምሽት ከወዲሁ ተመኘሁም።